ሁሉም ነገር ካንተ ነው ብሏል ሰለሞን። ይህን ጥቅስ ለስንፍናችን የምንሰጠው ምክንያት ነው እንጂ አምነንበት አይመስለኝም። በቃ እኔ እውነቴ ነው ካላሳመነኝ መቀበል ስለማልችል ነው። አማብላክን ይቅርበው ይውላችሁ። የሆነ ጊዜ ከአንድ ስታፌ ጋር ቡና ለመጠጣት አብረን እየሄደን ስለሆነ ስራ አወራዋለሁ፣ ማለት አዲስ ስራ ስለመጀመር እያማከርኩት ነውና፣ አንቺኮ ዝም ብለሽ ትደክሚያለሽ አለኝ ዝም ስራሽን ታደክ ማለሽ? አለ ከልቡ ነው ደግሞ። ምን ለየትኛው ህይወት ነው? ሁሉም ነገር ከንቱ ነው ብሏል ሰለሞን አለኝ። መጀመሪያ ለየትኛው ህይወት ነው? ቆይ የኖርኩ ያለው ህይወት አይደለም። ለዚህ ህይወት ከንቱ ሰኛ፣ አንደኛ ሁሉም ከንቱ ነው ያለው ጠቢቡ ሰለሞን፣ ሁሉንም አይቶ፣ ሁሉንም ተመራምሮ፣ ሁሉንም አውቆ ነው። እሺ መንፈሳዊ ኃይልን አስሮ ሳጥን ውስጥ እስከ ማስቀመጥ ድረስ ጥበብ ኑሮት እና ጥበብን ኑሮ ነው። ሁሉም ከንቱ ነው ያለው። ይቅርታ አድርጉልኝ እኔ የመጽሐፍ ቅዱስ ትርጓሜ አላቅም፣ ማለት የመጽሐፍ ቅዱስ ትርጉም አልተማርኩም። ግን ምነው ምነው ስራ ላለመስራት ምክንያታችን በዛ እና ምን ነው መጽሐፍ ቅዱስ ውስጥ ዘላለም እንደምትኖር ስራ ዛሬ እንደምትሞት ደግሞ ኑር የሚለውን ጥቅስ አላየኑም ነው ወይስ? መጽሐፍ ቅዱስ ጥቅስ ውስጥ የተለያየ መክሊት ስለተሰጣቸው ስለነዛ ሶስት ሰዎች ምን ነው አላሰብንም። መጽሐፈ ምሳሌ ላይ ሰነፍ አይጸድቅም ይላል። ምን ነው እሱን ዘለነው። ሁሉም ከንቱ ነው የሚለውን ሰው ቀረብ ብላችሁ ስታዩት ማለት ነው የትምህርት ቤት መክፈል ያልቻለ በብድር የሚኖር ለበዓል ዶሮ መግዛት ባለመቻሉ የሚያማርር የኑሮ ውድነቱን፣ የቤት ክራዩ ሕይወት ምርር ያለው ሰውዬና እግዚአብሔርን የሚያማር ወይም ደግሞ አምላኩን የሚያማር ሰውዬ የማይኖረውን ይህን ጥቅስ መጠቀሙ አግባብ ነው ብዬ አላስብም። አግባብ ነው በፈጣሪ ስም። እንደዛ ከሆነ ደግሞ ቢያመንም ብናጣም የምንከፍለው ባይኖረንም ቢርበንም ቢጠማንም ቢደክመንም ወይም ደግሞ ምንም ነገር ማድረግ ባንችልም እያመሰገን መኖር መቻል አለብን፣ አይደል? ወይም ደግሞ አለማማረር አለብን ቢያንስ፣ አይደል? ሁሉም ከንቱ ነው። ወገኛ እኮ ነን ደግሞ። አቤት በስመ አብ ወጉን ይዘማል። ሁሉም ከንቱ ነው። ከንቱስ እኛ። ተምጠራርተን ተንጠራርተን ምናምን ማንጋ ራሳችን እንደምናወዳደር እዩ ጣቢ ሰለጎንጋ አቅማችን አናቅም ምነው? ኢየሱስ ክርስቶስ በምድረ በዳ በሚያስተምርበት ጊዜ በዚህ ምድር እንደ ሶሎሞን ያጌጠ የለም ያለውን ረሳ ነው እ የትኛውን አጌጣችሁ ነው? የትኛውን ኑሯችሁ ነው? የትኛው በቂ ነገር ኑሯችሁ ሰርታችሁ አግኝታችሁ ተርፏችሁ አውቃችሁ አልፋችሁ ነው ሁሉም ነገር ከንቱ የሆነባችሁ? ደግሞስ እግዚአብሔር እስካለን ፍፃሜ ድረስ እንዳንተ አይነት ጠቢብ አይነሳም እንዳለው ረሳ ነው እንዴ እኛ የትኛውን አውቀን የትኛውን ተመራምረን የትኛውን ተመራምረን አግኝተን ነው እኛ ከንቱ የሆነብን ሁሉም ነገር ወገኛ እኮ ነን ማርያም ጽድቁ ቀርቶ በወጉ በኮነነኝ አለች አሉ ደግሞ እኛ የእኛ የራሳችን ህይወት እንኳን መምራት ያቃተን ሰዎች ማን ጋር ራሳችን እንደምናወዳድርኝ? ማለት እስኪ ግድ የላችሁ፣ ሰርታችሁ አግኙ፣ ይትረፋችሁና ያኔ ከንቱ ነው ትላላችሁ። ተምራችሁ ተመራምራችሁ አውቃችሁ አንብባችሁ ጠቤ ሆኑና ከዛ ካልፈለጋችሁት ለእኛ ትሰጡናላችሁ። ወይም ካልፈለጋችሁት ወደ ነበራችሁበት ድህነት፣ ወደ ነበራችሁበት አለማወቅ መመለስ አይጠፋባችሁም። አረ ችግር የለም እልፍ አላፍ ህዝብ አለን ታጅባችሁ ሁሉ ትመለሳላችሁ። ሽ ሁሉ ከንቱ ነው ወይ ታሪክ ወይ ጉድ! በጣም ጉደኛ ኮነን ማምላክን። ከንቱስ እኛ ምንም ማድረግ ያልቻለን ከስጋ ከነብሳችን የለለም። ሰዎች ደግሞ እኮ ጥቅሱን እኮ እንጠቀመው የለ እንዴ? እንጠቅሰው የለ እንዴ? ምነው ግን አለማወቃችን፣ አለማስተዋላችን ጎላ በእማምላክ እኔ በምከተለው እምነት ወይም ደግሞ እኔ በማምነው እምነት ስንፍና አይመከርም፣ ወይም አርፎ ዝም ቁጭ ብሎ መኖር አይመከርም። ምንም ያህል ገንዘብ ቢኖራችሁ ያህል ምቾት ያለው ህይወት ውስጥ እየኖራችሁ እንኳን ቢሆን እኛ ምንም ነገር ሳንይዝ ነው ከንቱ ነው እያለ ነው። እውቀቱም ገንዘቡም ሳይኖረን ግን፣ ገንዘቡ እንኳን ኑሯችሁ፣ በቂ ገንዘብ ቢኖራችሁ፣ ዘመናችሁን የሚያስጨርስ ገንዘብ ቢኖራችሁ፣ ለቤተሰቦቻችሁ የሚተርፍ ገንዘብ እንኳን ቢኖራችሁ፣ ቁጭ ብሎ መዋል ወይም ደግሞ እረፍት፣ በጣም ብዙ እረፍት አይመከርም። ምክንያቱም ስንፍና አረም ያበቅላል ነው የሚባለው ሽ ስንፍና በእኛ ላይ አረም እንዲያበቅል ያደርጋል ይሆናል የምን አረም የድህነት አረም የቅናት አረም እኛ መስራት ባለመቻላችን ምክንያት በጎረቤታችንና በጓደኛችን እየቀና የበታችነት ስሜት አረም ንጹህ ባለመለበሳችን እኛ ሰርተን ባለማግኘታችን ምክንያት የበታችነት ስሜት መሽቆጥቆጥ ከሰው ጋር የጥርጥር አረም ቁጭ ብለን ስራ በማጣታችን ምክንያት የምንጠራጠረውና የምንገምተው ነገር ብዛቱ ወዘተ አረሞች እንዲፈጠሩብን ያደርጋል፣ ነው የሚሉት ሲያስተምሩ። ስለዚህ ስንፍና ቢኖረን እንኳን ቁጭ ብለን መዋል እንኳን ልክ አይደለም ማለት ነው። ሁሉም ነገር ከንቱ ነው ብሏል ሰሎሞን። ስራ ላለመስራት ስራ መስራት ከንቱ ነው አለ ሰሎሞን። ይቀርበኝ፣ ጠቢቡ ሰሎሞን ገነጠልኩት ራሴ እባካችሁ ተው፣ ስራችን እንስራበት። አዲስ ነገር ሞክሩ፣ ስሩ፣ ይለፍላችሁ፣ ይኖራችሁ። ከዛ ከንቱ ነው ማን ያውቃል? ጠቢው ሰሎሞን ምን አግኝቶ ምን አይቶ ከንቱ ነው እንዳለ ስለማናቅ እሱ ያየውን እንድረስና እሱ ያወቀውን እንድረስና ያኔ ከንቱ እንደሆነ ካገኘ ነው? በጋራ ሁላችንም ይሄ ዓለም ከንቱ ነው እንላለን። አብራችሁን ስለነበራችሁ በጣም ነው የማመሰግነው። እግዚአብሔር ያከብርልኝ። በሌላ ቪዲዮ እንገናኛለን። ሰላም ቆዩኝ።